እሺ ይኸው ሽንኩርቴ እየበሰለ ነው። ተዝና ዛሬ ላሳያችሁ የፈለኩት ማለት ነው፣ መብራት የለንም መብራት ጠፍቷል፣ ግን በክሰልም መስራት እንደሚቻል ላሳያችሁ ነው ማለት ነው። እኔ አሁን የፈለኩት ዋናው አላማዬ ማለት ነው በክሰል ምን ልሰራ እንዳሰብኩኝ እንግዲህ እናንተ አብራችሁን ቆዩና፣ ማረጋቸውን ግብአቶች አሳያችኋለሁ። አብራችሁን ቆዩ። እሺ ቤተሰብ አሁን ይሄ ቀላ ሲል ደግሞ ምን አደረኩኝ ካሮት አደረኩኝ ማለት ነው። ካሮቴንም እንደዚህ አጥብስ አደርጋለሁ። እሺ አሁን ደግሞ ጠቀልጎማል። ይህን በዚህ አርጌ ካተፉትና ከዛ እሺ አሁን ይሄው የበሰለልን ነው። ጨው ምናረጋለን። አሁን ምን ይቀረናል ካላችሁ ነጭ ሽንኩርትና ቃሪያ እንደት አየሁኝ ነው? እሺ ቤተሰብ። እዚህ ጋር ደግሞ እጫው የሚወጣን ያክል እየቀመሳችሁ ማረግ ትችላላችሁ ማለት ነው። እና እኔ እንደዚህ አድርጌ እስከ መጨረሻው ተከታተሉኝ። እሺ፣ ከዚህ በኋላም ሌላ ስራ ይቀረኛል እሺ አዎ ይሄ አሁን በቃው ይጨርስ ነው ማለት ነው። ከዛ ደግሞ ጭጠንጋግራለን የዚህ መጠቅለያ በቃ ሁሉም ነገር ተስተካክሎ ነው። እሺ አሁን እንግዲህ እዚህ ጋር ደግሞ ሁለት እንቁላል አለኝ እንጀምራለሁ ማለት ነው። እሺ ቤተሰብ ይኸው አሁን እንቁላሉንም አድርጌበት ጨርሻለሁ ማለት ነው። ያወጣው ነው። ከዛ የተጠበሰ ችብስ ነበረኝ መጀመሪያ የጠበስኩት፣ እሱን ደግሞ አረኩት ማለት ነው። ይሄው። እሺ ቤተሰብ አሁን ደግሞ ቂጣውን ልንጋግር ነው ማለት ነው። የምንጠቀልልበትን ተቀለለበትን ይሄው አብኩቻለሁ ያው ቅጣ አሁን በዚህ እናደርጋለን ማለት ነው። ያው ይህን የመሰለ ቅጣ። እሺ ቤተሰብ ይኸው እንግዲህ ቅጣውን ከክሬ እጨርሻለሁ አሁን በዚህ ደግሞ ልጠቀልል ነው ማለት ነው። ጠቅልዬ ደግሞ እንገናኛለን። እሺ የትም እንዳትሄዱ። አሁን እንደዚህ እያረኩኝ እየጠቀለልኩኝ ነው ማለት ነው። ያው ባንድጅ ስለማይመች ጠቅልዬ እንገናኝ እሺ ቤተሰብ። አሁን እንደዚህ ጠቅልዬ ጨረስኩኝ ማለት ነው። ከዛ ወደ ጠበሳው ማለት ነው። ይሄው እየጠበስኩ ነው። ሳሬ የምሰራው ይሄንን ነው ማለት ነው። ከወደዳችሁት ደግሞ እናንተም ሼር እና ላይክ እያደረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦች፣ ሰብስክራይብ ያላረጋችሁ ሰብስክራይብ ሼር ላይክ አድርጋችሁ እያገዛችሁኝ እንተጋገዝ፣ እንተባበር።